የውፍረትን ቻሌንጅ ውፍረትን ለመቀነስ ቻሌንጅ አንድ ብዬ መጥቼላችኋለሁ፣ እና ጤናችሁንም ትጠብቁበታላችሁ ብዬ አስባለሁ። ሰላም አለይኩም ወረህመቱላሂ ወበረካቱ ሰባ ኸይር ያናስ እንዴት ናችሁ? ሰላም ናችሁ? የወዶቼ ሉሉት ቤተሰቦች በዚህ ዩቱብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንዲትሆኑ በትህትና እጠይቃለሁ ማለት ነው። አሁን እንደምታዩት ከእንቅልፍ የተነስቼ ነው እና በነገራችሁ ላይ ከእንቅልፍ የተነስቼ ወሬ አልወድም፣ ስልክ ማውራት አልወድም። በቃ የሆነ ለብቻ ዝም ብዬ ጸጥ ብዬ መቀመጥ ነው የምፈልገው ማለት ነው። እና አሁን እንግዲህ ውፍረትን የማስወገድ ቻሌንጅ አንድ ልጀምርላችሁ ነው። ምን ምን እንደምትጠቀሙ ምነግራችሁ ይሆናል ማለት ነው። ይህንን ቪዲዮ እስከ መጨረሻው ድረስ ተከታተሉኝ። ሁልጊዜም የምሰራውን ነገር ተከታተሉ፣ እንሻላ ውጤት ታገኙበታላችሁ። በነገራችን ላይ እኔ ከሳምንት በለጠኝ ከጀመርኩ ግን የተወሰነ ለውጥ አለኝ ማለት ነው። እና የሚያወፍሩ ምግቦችን መመገብ የለብንም። ብቻ የኔ ስፖርት ብቻ እንዳይመስላቸው የሚያከሳው ማለት ነው ምግቦቻችሁ ላይ ነው። ማንኛውም ሰው ተነስቶ ይሄን ጠጡ፣ ይሄን እናደርጉ ቢላችሁ አታደርጉ። ምክንያቱም ምግባችሁ ላይ ትኩረት ካደረጋችሁ በእርግጠኝነት ወላ ቦርጭ ወላ ምን ወላ ምን ትከሳላችሁ፣ መቶ ፐርሰንት ማለት ነው። ነገር ግን ይሄንን ካላደረጋችሁ መክሳት የሚለውን ነገር እርሱት ማለት ነው። እያፈሻሸኩባችሁ ነው እንግዲህ። አሁንም እያፈሸኩ ነው። አላኩል ያለ ለብቻዬ ነው። በጊዜ ነው ማለት ቀድሜ ነው የምነሳው፣ ቀድሜ ነው የምነሳው ከሁሉም ማለት ነው። ቀድሜ ተኛለው፣ ቀድሜ ከሁሉም እነሳለሁ ማለት ነው። እና ብቻ እና ብቻዬን አሁን ወደ ሻወር ልሄድ ነው ማለት እንትልን ነው። ሻወር ቤት ልገባና ልተጣጠብ ነው ማለት ነው። አሁን ወደ ሐማም ገባሁና አሁን መጀመሪያ ጥርሴ መቦረሽ መተጣጠብ ይኖርብኛል። ከዛ ከተጣጠብኩ በኋላ ጥርሴ ተወራረሽኩ ይውካልኩ በኋላ ደግሞ ያለውን ምሰራል ወይ በጣም ይቅርታ ይጓደኛ ይፎጣ ገባቢ ማለት ነው። ባለማወቅ ነው እንግዲህ አፍ በሉኝ፣ አላየሁትም ነበር። አሁን ላይ ነው ካሜራው ላይ ያየሁትኝ ማለት ነው። እና ለኩል ህሊን አሁን ተጣጥቤ ጨረስኩኝ። እንደዚህ እንደምታዩት ወይ መብራቱ ደግሞ በጣም ነው ምንተን የሚለው ቦግ የሚያደርገው ማለት ነው። አለኩል ህሊን ተጣጥቤ ጨረስኩ። እንደምታዩት ፏፈሽ ብዬ ጨረስኩ። አሁን እኔ ደግሞ በህይወቴ በጣም የሚያስጠላይ ነገር ቢኖር ታንቅልፌ እንደተነሳሁኝ ካልተጣጠብኩ ስልኬን እንኳን መንካት ቅፍፍ ነው የሚለኝ ማለት ነው። እንደምታዩት የፊት ይሄ ትሪትመንት ነው። በሱ ተጣጠብኩኝ፣ በሱ ነው የተጣጠብኩትኝ። በዚህ በምንድን ነው? በምን ሳሙና ነው? በፓፓያ ሳሙና ነው የታጠብኩትኝ። እና መብራቱ ደግሞ በጣም አሽቀበጠ በጣም ማለት ነው። አለኩሊያሊን አሁን ደግሞ ምን እንደምሰራ አብራቸው የሆኑ አሳያችኋለሁ ማለት ነው። አሁን የውፍረትን ቻሌንጅ አንዱ አሁን ሶላት መስገድ አለብኝ። የመጀመሪያ ላይ አሁን እዚ ጋር ሶላቴን ሰግጄ ጨርሼ፣ በነገራችን ላይ ሳሎናችን ባዶ ሆኗል። ለምንድን ነው? ከነብል ቀይርልን ነው። እና ይችን ሶፍት ክሬም ደግሞ እጠቀማታለሁ ማለት ነው። በጣም ቆንጆ ነው፣ ወድጃታለሁ በነገራችን ላይ በእርግጥ እኔ ብቀባም ባልቀባም ይህንን ክሬሙን ችግር የለበትም። ፊት ያው ጥቁር ሰው ለሁሉ ነገር እንትን ነው የሚለው ሁሉን ቻይ ነው። በነገራችን ላይ ጥቁር ሰው ማለት ነው ሁሉንም በቃ ችግር የለበትም። እና ሁሉን ቻይ እንድትሆኑ እንደ እኔ ጥቁር ሆኑ እላችኋለሁ ማለት ነው። አለኩል ያህሊን አሁን እንደዚህ እንትን ብዬ ሶላቴን ይሰግዳለው መሰለኝ አሁን ሶላቴን ሰጋግጄ ከጨረስኩ በኋላ ተመልሰን እንገናኛለን። አሁን ደግሞ ወደ ቀጥታ ወደ መጥበህ እንሄዳለን። አሁን ተጣጠቡ ጨረስኩ፣ አልሐምዱሊላህ ወደ መጥበህ እንገባለን ማለት ነው። ከዛ እንደምታዩት ጨር ያለ ነው፣ እኔ ብቻ ነኝ ያለሁት። ይሄ ዝም ብሎ ሁለተኛ መጥበህ ነው። ይሄ ነው ምግብ የምሰራበት መጥበህ። እዚህ ነው ምግብ ስንኳኳ ነው ማለት ነው። በነገራችን ላይ የሀብታም ነገር ሁለት ነው፣ መጥበህ እና ግን ጽዳት ትጠላላችሁ? በጣም ነው የጽዳት ጉዳይ ህይወቴ ነው ማለት ይቻላል። እና በጽዳት ጉዳይ ላይ አላቅም ራሴ የማካበድ ይሁን አይሁን አላቅም፣ ግን ጽዳት በጣም አጠብቃለሁ። አለኩልያሊን አሁን እንደምታዩት ውሃ አፈላለሁ አፈላለሁኝ። መጀመሪያ ኩብ፣ እች ኩብ አለችኝ። እችን ኩብ አዘጋጃለሁኝ ችኩብ ካዘጋጀውኝ በኋላ እንደምታዩት ለለቀላ አድርጋት ሲታጣብ ይመት ግን ትንሽ ለቀላ አድርጋትና ከዛ አስቀምጣታለኝ አስቀምጣትና በቀጥታ እዚ ጋር ሎሚ አመጣለሁ። ሎሚ አምጥቼ ጨምቃለሁ። ግማሽ ሎሚ ሲኒ ላይ ጨመቅኩኝ ማለት ነው። እና ከዛም በኋላ ውሃ እቀዳና እንትኑ ሰኻን ውስጥ ጨምር ጨምሬና እፈላለሁ ትንሽ ጥሩ ግማሿን ግማሿን ሎሚ ለሁለት ቀን ለሶስት ቀን እጠቀማታለሁ ማለት ነው። እንደምታዩት አሁን እዚህ ጋር እቀመጣለሁ። ተቀምጬ ውሀይን ጨምራለሁ። ያፈላሁትን ውሀ ሎሚው ላይ ጨምረዋለሁ። እንደምታዩት ማለት ነው። ሎሚው ላይ ሎሚ ላይ ኩብ አርጌ ኩቡ ላይ ሎሚ አርጌ ያለሁ ትንሽዬ ማለት ነው። ግማሿን ሎሚ ለሁለት ቀን መጠቀም ለሶስት ቀን ለሁለት ቀን መጠቀም ትችላላችሁ። ትንሽ ነው ያደረግኩትኝ፣ ያው የሚቀርጸ ስለሌለም ትንሽ ከባድ ነው ማለት ነው። አለኩሌ ሀሊን አሁን እንደዚህ ከስራ ሰዓቴ ቀድሜ ነው የምነሳው። እንደነገር ነገር ኳቸሁ በጊዜ የተኛለሁኝ። ቀድሜ ከስራ ሰዓቴ እነሳለሁ። በቃ ከራሴ ጋር መቀመጥ ነው የምፈልገው። ቁጭ ነው የምለው። ስራ መስራት ምናምን እንትን አይለኝም። በቃ ጸጥ በጸጥ ስለሚል ጸዋጧ ላይ ምንም አይነት ድምጽ ስላሌለን ስነሳ ለብቻዬ ቁጭ ማለት ነው የሚያስደስተኝና፣ አሁን እየጠጣው ነው። እንጠጣ። አሁን ወደዛ ወደ ሳሎን እንሄዳለን ማለት ነው። እና እንደዚህ አርጋችሁ ጧት ጧት ምግብ ከመብላታችሁ በፊት ነው በነገራችን ላይ ይሄን የምታደርጉት። ይህንን ሎሚ የሎሚ ውሃ የምትጠጡት ምግብ ከመመገባችሁ በፊት ነው። አሁን በቃ ሳሎን ሄድኩና ቁጭ ብዬ እየጠጣው ስልኬን እያየሁ ነው። እና ከራሴ ጋር በቃ እንደዚህ መቀመጥያ ስደስተኛ ከራሴ ጋር ቁጭ ማለት በቃ እንዴት ነው ራሳችሁን ምን ልበላችሁ ራሳችሁን ይነ ራሳችሁን ሆናችሁን የራሳች የለ ይሆነ የራሳችሁ ጊዜ ያስፈልጋችሁ የለ ስልካችሁ ምናምን እያያችሁ ከዛ እንደዚህ ብዬ ቁጭ አልኩ። ከዛ እንደዚህ ካደረኩ በኋላ ቢያንስ እኔ ደግሞ ቶሎ ምግብ መብላት አልወድም። እንደነገርኳችሁ ከንቅልፌ እንደተነሳሁኝ አሁን በቀጥታ ቁርስ የልሰራ ነው። ይሄን ቁርስ የምሰራው እንግዲህ ከንቅልፌ ከተነሳው ውሃውን ተጠጣሁኝ። የሎሚን ውሃ ከጠጣሁኝ። አራት ሰዓት ሆኖኛል እና አሁን ይኸውላችሁ የገብስ ዳቦ ነው። እች ማሽኗ ካለቻችሁ ሰየ ከሌለቻችሁ ኖላዝም እዚ ጋር ሽንኩርት ከተፈ ያለው እዚ ጋር ቲማቲም አለኝ ከእንትን የጨመቅኳት ሎሚ ያለች ውሃው ላይ ስጨምር ከዛ እዚ ጋር ቱና አለኝ፣ ያሳ ቱና ማለት ነው። እዚ ጋር ደግሞ አንድ ብርቱካንና አንድ ያሴርቱት ምሸክላለኝ እዚ ጋር ደግሞ በወለቄ የቦሎቅ ያለኝ የተዘጋጀ ማለት ነው። እናንተ ከሌላችሁ ይሄንን መጠኔ የደም አነስ ስላለብኝ ብርቱካኑና ይሄ የቱት አሲር መሸከሉን እጠጣለሁ። ለምን ደም አነስ ስላለብኝ በቀን አንድ ብርቱካን እበላለሁ። ወስዳለሁ። ግዴታ ነው። ለምን ደም ስለመከታተል ማለት ነው። በነገራችን ላይ በሽታን የምታክሙት በምግብ ነው፣ መድኃኒት ብቻ አይደለም። መድኃኒት ብቻውን እናንተን ሊያክማቸው አይችልም። እና እንደዚህ እንደምታዩ ቲማቲሜን ከተፍኩኝ፣ ሽንኩርትን አረኩኝ፣ ይህንን ቦለቄውን አረኩኝ፣ ቱና አደረኩኝ፣ ከዛ ሎሚ ሎሚ አድርጌ አቀላቀልኩት። ቁንዶ በርበሬ ትንሽና ጨው አደርጋለሁ። እዚህ ላይ ማለት ነው። ድምትዬ ነው። አንድ ብታመጡ ለሶስት ለአራት ቀን ይበቃችኋል። አንዴት ሆና ለብዙ ቀን ይበቃችኋዋል። ማለት ደግሞ ውድ አይደለም ያን ያክል ደግሞ ካረቦች ቤት አይጠፋም። ጨው መብዛት የለበትም ቤተሰቦቼ። ሎሚ ተደርጋላችሁ ማለት ነው። እንደዚ አድርገታችሁ ቱስቱ ላይ ትቀቡና ቱስታችሁን ትመገባላችሁ። ግን ነጭ ቱስት ከተመገባችሁ፣ ነጭ ዳቦ ነጭ ቂጣ ከተመገባችሁ ስኳር ስለሚኖረው መቼም እከሳለሁ ብላችሁ እንዳታስቡ ማለት ነው። ትንሽ ይቀረዋል። እኔ በነገራችን ላይ ማሞቅ ስለምፈልግ ነው ደስ ስለሚለይ ነው። ምገርመሽ ይሆንልኛል በዚህ በእንትኑ በማሽኗ በቱስት እንትና በቱስት ማሽኗ እንትን ስለ ሳሞቀው ትስቱን ምገርመሽ ይሆንልኛል። እንደምታዩት ቡኒ ይሆንልኝ በጣም ደስ ይሉኛል። ከዛ እዚህ ላይ ይቀባዋለሁ ማለት ነው። እዚህ ላይ ቀባውና ከዛ ቁርሴ ንበላለሁ በነገራችን ላይ ኒሻ ያልጠጣም እንደምታዩት የምንም አይነሱስ የለብኝም ምንም አይነት ነገር አልጠቀምም ከዛ እንደዚህ ካደረኩኝ በኋላ እንደዚህ አንድ ሰንዱሽ ብቻ ነው ጣጣጥችን እንበላለሁ እቺን እበላለሁኝ አልহামዱሊላህ ረቢል ዓለሚን ወደ ሳሎን እሄዳለሁ ወደ ሳሎን እጂ ከዛ ቁርስ እንበላለሁ ቁርስ እንበላለሁ ኑን ብላ ያልኳችሁ ነው ያው እዚያ ላይ እንደነገርኳችሁ ብቻዬን ጓደኛዬም ተውላ ትነሳም እና እዚ ስልክ ምናምን ተዝረክርክላችኋለሁ። አለ ኩል ያኔ እዚ ተቀመጥኩኝ። ከዛ ቁርሴን በላሁ። ቁርሴን ከበላሁ በኋላ ከቆይታ በኋላ እዚ ጋር ደግሞ ሰላጣ ለምሳ ደግሞ ሰላጣ አዘጋጀው። እዚ ጋር ከሳለኝ ሽንኩርትና ቲማቲም፣ ኪያር አለኝ። ስተጓደኘ ነው ይሄ ለብቻ አይደለም። ይሄው የምንድን ነው? ይሄ የቦለቄው ቦለቄው ማለት ነው የሚባለው አይደለ? እዚህ ጋር ግን ፎሶሊያ ነው የሚባለው፣ በአረቦቹ ፈሶሊያ። ይሄ ደግሞ ሽምብራ ነው፣ ሐሙስ ይባላል። እና እነዚህ ደግሞ ለደም ማነስ በጣም ፕሮቲን ያላቸው ምግቦች ስለሆኑ ዶክተሮችን ስላዳመጥኩኝ ለሰውነታችን በጣም የሚጠቅሙ ስለሆኑ እንትን አድርጎ እዚህ ጋር ኩፍታ ያዘጋጅቻለሁ። ጉፍታ ያዘጋጀሁ ግን ለነሱ ነው። ኩፍታ አሰራሩን ከዚህ በፊት ሰርቻለሁ ብዬ ነው ያልሰራሁላችሁ፣ ቪዲዮ ማለት ነው። እና አሁን በቀጥታ እንሻላ አላህ ጋር ኩፍታዬን እሰራለሁ ማለት ነው። እነዚህን ሰላጣዎች እከታትፋለሁ፣ ግን አሁን አልከትፋቸውም። ቅድሚያ ግን ለሰዎቹ የምሰራራው ነገር ስላለ ምሳ ላይ እኔ ከዚህ ከኩፍታው ላይ ትንሽ ዬ እወስዳለሁ ለሰላጣዬ ማለት ነው። እና ይሄ ውሃው ማለት ነው ውሃው የምጠጡት ከሎሚ ጋር የምጠጡት ውሃ አያስርባችሁ ምግብ እንዲርባችሁ አያደርጋችሁ እና ያ ነገሩ በጣም ደስ ይላል ማለት ነው። ከዛም በኋላ እንደምታዩት ይሄ የኮፍታ ኢዳም እንደዚህ ሰራሁኝ ለሰዎቼ ያያችሁትን ኮፍታ በዚህ አይነት መልኩ ሰራሁትኝ ማለት ነው። ግን ለራሴ ትንሽ ቀነስ አድርጌ ሰርቻለሁ። ለራሴ ትንሽ ቀነስ አድርጌ እንደምታዩት ኮፍታ ይችን ተስጋው ላይ ካያችሁን ላይ ከነሱ ላይ ቅንስ አርጌ ትንሽ ኩፍታ እንደዚህ አዘጋጅቻለሁ። እንደምታዩት ይሄ ኢዳም በጣም ቆንጆ ነው። ከዚህ በፊት ሰርቻለሁ። እዚህ ጋርም ሰራው ለሰዎቹ እንደምታዩት። ሌላኛው ሌላ ነው ሌላኛው ሌላ ነው የሚፈልገው የሚፈልገውና፣ በየቀኑ ደግሞ አዲስ ነገር ነው የሚፈልጉት አለኩል። ይሄን እቺን እንትን ከሰላጣይ ጋር ነው የሚሰራት። አሁን ሰላጣ አልሰራሁም፣ አልከታተፍኩም። አሁን ማሳያችሁ ይሆናል። ሰላጣ ጋር ወስደውና ሰላጣ ደግሞ ተከታትፋለሁ ማለት ነው። እንደምታይ አዘጋጀሁኝ ከዛ አሁን በቀጥታ እነዚህ የምታዩቸውን ሰላጣዎች ከታትፋለሁ። ቅድም ስላሳየኋችሁ አይደገምም ማለት ነው። እንደምታዩ ከታተፍኩኝ፣ የቦለቄውን ፎሶሊያ ሀምራውን አደረግኩኝ። ሐሙሱን፣ እችን ኩፍታዋን እንዳያቸዋት ቁርጥርጥ አርጌ ከታተፌ ከላይ አረኳት አሁን ሽንኩርቱንም ቲማቲሙንም እንትናልኩ ቁንዶ በርበሬና ዘይት ዘይቱን ብቻ ነው ሎሚ የምጠቀመው ሰላጣው ላይ ማለት ነው። እነዚህም ብቻ ነው የምጠቀመው። ከዛ ጨው ጨው ያው የማይቀር ነው የተለመደ ነው። ከዛም በኋላ እንደዚህ አቀላቀልኩት እንደምታይ በጣም ቆንጆ ሆኗል። ጣዕሙ ልነግራቸው አልችልም። ስጋው ደግሞ እንዳይርባችሁ ያደርጋቸዋል። እንደው ካላ ዶሮም ካገኛችሁ እንደዚህ ጠበስ ጠበስ አርጋችሁ ልክ ከሰላጣችሁ ጋር ጭምር አድርጋችሁ ብሉት ማለት ነው። በጣም ነው የምትወዱት፣ በጣም ከምላችሁ በላይ። አሁን በመጨረሻ ብሮኮሊ ይቀረኛል። ብሮኮሊ አደርግበታለሁ ማለት ነው። እንደምታይ ከላይ ብሮኮሊ ቀቀል አድርጌ፣ ደግሞ ብሮኮሊ ምንድነው? ብሮኮሊ ብሮኮሊ ነው። ሀገራችን ምናምን ጨመርኩበት፣ በቃ ሚጥም ምግብ ሆነልኝ ማለት ነው። እየበላው እያለ መዳሜ ደግሞ መሳይን አለችኝ። ለመዳሜ ደግሞ እንደዚህ የሰራሁላትን ለወስድላት ነው በቃ ላይክ እና ሸር ሰብስክራይብ፣ እያደረጋችሁ ከኔ ጋር ሆኑ ማለት ነው።